በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት ዘጠኝ አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ። መጋቢት ዘጠኝ በዚች ቀን የከበረ ኢንድሪያኖስ እና ሚስቱ አብሳቢዮስ እና አርማ፣ ሌሎች አርባ ሰዎችም በሰማዕትነት አረፉ። እሊህም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ስለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያንን ጽኑ የሆነ ስቃይን አሰቃየዋቸው። ከዚህ በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የሁለት ሺህ ሰዎች መታሰቢያቸው ነው። በረከታቸውን ከኛ ጋር ለዘላለሙ ትኑር አሜን። ቅዱስ ኩትን ሐዋርያ በዚችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። እርሱም በሶሪያ አገር ስሟ በኔጣኒዮስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር፣ የእናቱን ስም ቶድራ ይባላል። በአደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ምስትን አጋቡት። ልገናኛትም አልፈለገም። ስለ ስጋ ድካም ወይም ስለ ጽርቅ ሳይሆን የስጋ ፍቶትን ስለሚጠላት ነው እንጂ ደናግልም እንደሆኑ ሁለቱ ሁሉ ከምስቱ ጋር በአንድነት ኖረ። አምላክ ሆይ ወደ እውቀትህ ምራኝ በማለት ጸሎትና መልጃን ያዘወትር ነበር። ከእግዚአብሔርም የታዘዘ መልአክ ለቆርሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመን አስተማረው። ከሐዋርያትም ወደ አንዱ ሄዶ የክርስትና ጥምቀትን እንዲጠመቅ አዘዘ። የሐዋርያት የስብከታቸው ወራት ነበረና ሄዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕጉን ስርዓቱንም ሁሉ ተማረ። መለኮታዊ ምስጢርንም ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስን ትምህርት ይሰማ ነበር። የጽድቅንም ሥራ መሥራትንና ንጽህና፣ ለበጎ ስራ መጠመድ፣ ትጋት፣ ቅንነት፣ የዋህነት፣ ጾም፣ ጸሎት፣ ሰግድ በላዩ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣንን ሰጠው። በሚያደርገው ታምራትም ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቹን አስገባቸው። ከካዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉም የቅዱስ ኩትን አምላክ አንድ እርሱ ብቻ ነው እያሉ ጮሁ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከቀላዲዎስ ቀሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ስራውም ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋት ገረፈው፣ እንዲያስሩት አዘዘ። ይህንም አደረጉበት። የሀገር ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑንም ሊገሉት ወደዱ። መኮንኑንም መኮንኑም ሸሸ ቅዱስ ኩትንም ከማሰሪያው ፈትተው ከደሙ አጥበው ተሸክመው ወደ ቤቱ ወሰዱት ከዚያም በኋላ ብዙ ዘመናት ኖሮ የወደደውን እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር አንድነት አረፈ ከእረፍቱም በኋላ ቤቱን ቤተክርስቲያን አድርገው ስጋውን በውስጧ አኖሩ ጌታችንም ከሥጋው ብዙዎች ታላላቅ ታምራቶችን አሳየ። በረከቱን ከእኛ ጋራ ለዘላለም ትሆን አምን። መጋቢት ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኩትን ሐዋርያ፣ ቅዱስ እንድሪያኖስ ሰማይት፣ ቅዱስ አውሳቢዮስ ሰማይት፣ ሁለት ሺ ሰማይታት፣ የአባ ኖብ ማህበር። ወራዊ በዓላት አባ በርሹማ ሶራዊ ለሶሪያ መነኮሳት ሁሉ አባት አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣ 318ቱ ቅዱሳን ሊቃውንት ርቷኔ ሃይማኖት ዘኒቅያ፣ የብሔረ ብፁዓን ጸድቃን አባ መልከ ጸድቅ ዘሜዳ ኢትዮጵያዊ፣ ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ስለ ድንግልናው ያፈረ ሰው ቢኖር፣ የወደደውን ያድርግ፤ ቢያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁ ድንግልን ያገባ መልካም አደረገ፣ ያላገባ የተሻለ አደረገ። አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር ሰላሳ ስድስት እስከ ሰላሳ ስምንት። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ሀይላፋት መላእክት እያሳሰብ በችግረ ጊዜ የማቀርበልን ምስጋና ተቀበል። እናንተን ቅዱሳን ነቢያት፣ የወንጌል ሰባካያን ሐዋርያት፣ ሰማዕታት እና ጸርቃን ተግባን፣ መላእክት ፍጹማን፣ ደናግል እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈው እና ያጻፈው ከግዕዝ ወደ አማርኛ ተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አምን። ይቆየን።